ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው አሪፍ ፊልም ይዤላችሁ መጥቻለሁ። ፊልሙን ላይክ በማድረግ ጀምሩ። ለቻነላችን አዲስ ከሆናችሁ ደግሞ ቻነላችንን ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክቷን በመጫን ቤተሰባችን ሁኑ። ፊልሙ ሲጀምር ሊሳ የተባለች አይናፋር የ16 ዓመት ልጅ ያሳየናል። ሊሳ በጫካ ውስጥ ልብሶቿ ተቀዳደው ፊቷ ተጎድቶ እየሮጠች ሳለ በድንገት ወለም ብሏት በገደል ተንከባላ ወደቀች። ያላትን ኃይል ተጠቅማ እርዱኝ እያለች ብትጣራ የሚደርስ ላታታ፣ እራሷን ሳተች። ሊሳ ሆስፒታል ተወሰደች። በጣም ተጎድታ ስለነበር ግን አልነቃችም። የአመጣትንም ሰውዬ ስጠይቁት በጫካው እያለፈ ሳለ ተመልክቷት እንዳመጣት ነገራቸው። ሁለት የፖሊስ መኮንኖች ቀደም ሲል ደርሱ ስለነበረው ቡሊ የመደረግ ጥቃት ሪፖርት መሰረት ፖሊሱ ሊሳ በትምህርት ቤት ሴት ጓደኞቿ ተደብድባ ሊሆን እንደሚችል እርግጠኛ ሆነ። ነገር ግን ጉዳዩ ከፍተኛ ደረጃ ላይ ከመድረሱ በፊት የሊሳን ቃል መቀበል ነበረባቸው እና ሊሳ እስክትነቃ ድረስ ፖሊሶቹ ለቤተሰቦቿ ስልክ መደወል ጀመሩ። ነገር ግን እናቷ ከጥቂት ዓመታት በፊት እንደሞተች ተነገራቸው። አባቷም ለሷ ግድ እንደሌለውና ብትሞትም ምንም እንደማይመስለው ነገራቸው። ሊሳ ራሷን ስታውቅ ዋናው መርማሪ የሆነው ሚስተር ኪም ራሱን አስተዋወቃትና ስለጤናዋ አደጋው እንዴት እንደተፈጠረ ብዙ ጥያቄዎችን አከታትሎ ጠየቃት። ነገር ግን ሊሳ ጸጥ አለች። መልስ ሳትሰጠችው ንግግራቸው የክፍል ኃላፊዋ በሆነችው ሚስሊ ተቋረጠ። ሚስሊ መርማሪው እንዲወጣና እረፍት እንድታደርግ ነገረችው። ሚስሊ ድርጊቱን ስለፈጸመችው ልጅ ለመርማሪው ምንም አይነት ነገር እንዳትናገር ቶሎ ጣልቃ ገባች። ሚስተር ኪም ዞር ሲል ሶስት መካከለኛ እድሜ ላይ ያሉ የተጠርጣሪዎቹ ልጆችን እናቶች በሩ ላይ ተመለከታቸው እናም ሊሳን ሊያስፈራሯት ወይንም ደግሞ በገንዘብ ደልለው ምንም ነገር እንዳትናገር ሊያደርጓት እንደሆነ ተገንዝቦ በህጉ መሰረት ተጎጂውን ማግኘት ስለማይችሉ እንዲሄዱ ነገራቸው። ነገር ግን ባሎቻቸው ባለ ሀብትና ከፍተኛ ስልጣን ስለነበራቸው ሊሰሙት ፈቃደኛ አልሆኑም። ልጆቻቸውም ያለምንም መቀጣጫ እንደሚለቀቁ ነገሩት። ሚስተር ኪም ልጆቻቹ ናቸው ወደ ተራራው ደው ላይ ጠሯት ሲላቸው ሊዝናኑ ነው የወጡት ብለው በመመለስ ንግግራቸው እየከረረ ሲመጣ ሊሳ ውጡልኝ፣ እረፍት ላርግበት አለቻቸው። እናም ተኛች። ከአደጋው በኋላ የክፍል ኃላፊያቸው የሆነችው ሚስሊ ከትምህርት ቤት ርዕሰ መስተዳድሩ ጋር ተገናኝታ ስለ ሊሳ ማውራት ጀመሩ። ሊሳ በትምህርት ቤት ጓደኞቿ አደጋው እንደደረሰባት በደንብ ያውቃሉ። ነገር ግን የትምህርት ቤቱ ስም ለመጠበቅ ሊሳን ወደ ሌላ ትምህርት ቤት ለማዘዋወር ወሰኑ። ሊሳን ወደ ሌላ ትምህርት ቤት እንድታዘዋውራትና ሊሳ ስትመለስ የሰራውን ሙስና ደብቆ በተፈጠረው ነገር እንዳዘነ እንደሚያስመስል ነገራት። ከጥቂት ሳምንታት በኋላ ሊሳ ከጉዳቷ አገግማ በሆስፒታል ውስጥ መንቀሳቀስ ጀመረች። ሚስተር ኪም ላለፉት ሳምንታት ደጋግሞ ስለ አደጋው ጠይቋታል። ነገር ግን ሊሳ ከዝምታ በቀር ቃል አልተነፈሰችም። ሚስተር ኪም ተጨባጭ መረጃ ባለማግኘቱ ምክንያት ኬዙ የምክር አገልግሎት ወደሚሰጡ መምህራን ተላለፈ። እናም የደበደቧት ልጆች በድጋሚ ያለምንም ቅጣት ተለቀቁ። አንድ ቀን ምሽት ላይ ሊሳ መጥፎ የሆኑ ሀሳቦች ወደ አይምሯ ሲመጡ የኦክሲጅኑ ገመድ ተጠቅማ እራሷ ልታጠፋ ስትል አንዲት ሴት ወደ ክፍሏ ገባች። ሚስ ሶሚ ትባላለች የምክር አገልግሎት ነው የምትሰጠው። ሶሚ ሊሳን የመሳሰሉ ብዙ ተማሪዎች ካሉበት ጭንቀትና መጥፎ ትውስታ አውጥታ የተሻለ ህይወት እንዲኖሩ አድርጋለች። ሶሚ ሊሳ ጠምጥማ የነበረውን የኦክሲጅን ገመድ ፈታችው። ሶሚ እንደሌላው ሰው የምክር አገልግሎቶች ብቻ አይደለም የምትሰጠው። እሷ ራሷ ተማሪ ያለች በተመሳሳይ አደጋ ውስጥ ስላለፈች የደካማነት ስሜትን ታውቃለች። እናም ተማሪዎቿን የደበደቧቸውን ሰዎች እንዲበቀሉ ትረዳቸዋለች። በመጀመሪያ ለሊሳ ያዘነቻት መስልም ነበር። እናም የአደጋው ምሽት የነበረውን ነገር እንድታስታውስ አደረገቻት። ሊሳ ስሜታዊ ሆና ልቧ ተሰብሯ አለቀሰች። ከተረጋጋችን በኋላ ሚስ ሶሚ ተመል ተመልሼ እስክመጣ ድረስ በህይወት እንድትቆይ ይፈልጋለሁ አለቻት። ሊሳ ከሆስፒታል በምትወጣበት ቀን የሚደበድቧትን ልጆች ዋና አዛዥ የሆነችው ናዩን የሊሳ ዩኒፎርም መቀደዱን ተከትሎ አዲስ ዩኒፎርም ይዛላት መጣች። ስላደረሰችባት የግድያ ሙከራ ምንም የተሰማት ስሜት የለም። ይልቁንም ብትሞች ይሻል ነበር አለቻትና ከፖሊሶች እንድትርቅ አስጠንቅቃት ሄደች። ናዩን እንደወጣች ሚስ ሶሚ ንግግራቸውን ከውጭውን አዳምጣ ወደ ክፍሉ ገባች። ከዚያም ሊሳን ወደ ቤቷ ወስዳ አብራት እንድትኖር ካደረገች በኋላ እናቷ ትኖርበት ወደ ነበረው የልጅነት ሰፈሯ ሄዱ። እዚያም ስላሳለፈቻቸው ነገሮች እያስታወሰች እያለ አንድ ልጅ ስታልፍ ትኩረቷን ሳበችው። እናም ልጅቷን ተከተለቻት። መንታ እህቷ እንደሆነችም ደረሰችበት። ጄኒ ትባላለች። ሊሳ አብራት ለመሆን ፈለገች። ነገር ግን ጄኒ ምንም ፍላጎት አላሳየችም፤ ጥላትም ሄደች። ነገሩ እንዲህ ነው። ወላጆቻቸው ገና ሳይወለዱ ይፋታሉ። እናም ጥንዶቹ ጥሩ ሁኔታ ላይ ስላልነበሩ አባትየው ለሊሳም ሆነ ለጄኒ ምንም ግድ የለውም። እናም በጊዜ ሂደት እናታቸው ያላት የገንዘብ አቅም እየደከመ ሲመጣ ሊሳን አባቷ ጋር ጥላት ከጄኒ ጋር መኖር ጀመረች እናም ከዛ ጊዜ በኋላ እህት አማቾቹ ተገናኝተው አያውቁም። በቀጣዩ ቀን ሶሚ ጄኒን ለማሳመን ሱፐር ማርኬት ስትሄድ ተከተለቻት ከዚያም ስትወጣ አስቆመቻትና እንድትረዳት ጠየቀቻት። ይሁን እንጂ እህትሽ የሞት አፋፍ እስክትደርስ ድረስ ተደብድባለች ብትላትም ምንም ስሜት አልሰጣትም። ታዲያ ልትሄድ ስትል ሶሚ ገንዘብ እንደምትሰጣት ስትነግራት ለመርዳት ፈቃደኛ ሆነች። ማታ ላይ ሶስቱም ሶሚ ቤት ተገናኙ። እናም ሶሚ ለአንድ ሳምንት ወይንም ደግሞ እቅዷ እስኪቋጭ ድረስ አብረን መኖር አለብን ብላ ሀሳብ አቀረበች። ጄኒ ሀሳቡን ባትደግፈውም ተስማማች። ሶሚ ሊሳን ተክተች የደበደቧትን ልጆች ዋጋቸውን ለመስጠት ትምህርት ቤት ሄጃለች ስትላት ከዓመታት በፊት ትምህርቷን እንዳቋረጠች ትዝ ሲላት ምንም አይነት ገንዘብ ብታቀርቢ በዚህ ሀሳብ አልስማማም አለቻትና ልትተባበራቸው የነበረውን ስምምነት ፍርሳ ወጥታ ሄደች። ከጥቂት ደቂቃዎች በኋላ የግሩፕ መወያያ ቻናላቸው ላይ ቪዲዮ ተለቆ ተመለከተች። ስትከፍተው ሊሳ በቡድን በተደራጁ ተማሪዎች እየተደበደበች ልብሷን ቀራ ደው መሬት ላይ የጎተቷት፣ ደጋግሞ ሲመቷት፣ ናዩን እየሳቀች ስትቀርጽ ከተመለከተች በኋላ ተናዳ ወደ ቤት ተመልሳ ሊሳን ይዛ ፈሪ ፈሪ ነች ስትላት የተደረገችውን ነገር ሊሳ ትዛላትና ጭንቅላቷን በሁለት እጇ ይዛ ማልቀስ ጀመረች። እህቷን በዚህ ሁኔታ ውስጥ ስትመለከት ጄኒ በጣም አዝና ልጅቷን የት ልታገኛት እንደምትችል ሶሚን ጠየቀቻት። ታዲያ በቀጣዩ ቀን ሊሳን መስላ ወደ ትምህርት ቤት ሄደች። የክፍል ተማሪዎቹ የባህሪ ለውጥ ተመልክተዋል። ነገር ግን የሚደበድባት ልጆች እስኪመጡ ድረስ ማንም ትኩረት አልሰጣትም ነበር። ናዩም በጉጉት የጄኒ ጠረጴዛ ላይ ተቀምጣ እንኳን ደህና መጣሽ ብላ ጉንጯን ቆነጠጠቻት እና ስትስቅ፣ ጄኒ ቪዲዮ ላይ ስትስቅ የነበረችውን ልጅ አስታወሰች። እናም ሊሳ እንድትደበደብ ያደረገችው ልጅ መሆኗን ስታውቅ አንድ ጊዜ በጥፊ ብላ መሬት ላይ ዘረረቻት። እናም ጸጉሯን ይዛ በያ እስቲያውን ሳቂ ሳቂ እንጂ እያለች ቪዲዮ ቀረጸቻት። አብረው ሊሳንስ ያሰቃዩት የነበሩት ጓደኞቿ በሙሉ ቆመው ከመመልከት ውጪ ምንም ማድረግ አልቻሉም፣ ደንግጠዋል። ወዲያውኑ ሚስሊ መጥታ አስቆመቻቸው። ልትመክራቸው አንድ ባዶ ክፍል ይዛቸው ሄደች። ነገር ግን ጄኒ በቀላሉ መምህሮቿን የምትሰማ ልጅ አይደለችም፣ ሳቀች። እናም ከሚስሊ ጋር ብቻቸውን ሲሆኑ እስክሪፕቷን ስታ ከዚህ በኋላ ጣልቃ ብትገባ እንደምትገላት ነግራት አስፈራራቻት። ሚስሊ በድንጋጤ ደርቃ ቀረች። ያን ቀን ጄኒ ቤት ስትመለስ የቀረጸችውን የናዩን ቪዲዮ ለሊሳ አሳየቻት። ሊሳ ምን አይነት ስሜት ሊሰማት እንደሚገባ አታውቅም። ምክንያቱም ሰዎች ላይ ኃይልን መጠቀም ሁከትና ብጥብጥ መፍጠርን አስደግፍም። ቪዲዮን ተመለከተችው። ከዚያም ጄኒን ሁለተኛ እንደዚ አይነት ነገር እንዳታደርግ ያለቻት። በቀጣዩ ቀን የመንታዎቹ ልጆች ልደት ስለነበር ኬክ ገዝተው ለመጀመሪያ ጊዜ ልደታቸውን አከበ ነበሩ ። ሊሳም የቤተሰብ ፍቅር ባለማግኘቷ ምክንያት ህይወቷ እንዴት ከባድ እንደነበር ነገረቻት። ጄኒ አዝና እሷም ከእናቷ ጋር በድህነትና በችግር እንደኖሩ ነገረቻት። በቀጣዩ ቀን ጠዋት ጄኒ ስለተኛች ሊሳ ትምህርት ቤት ለመሄድ ወሰነች። ናዩንም ትምህርት ስላገኘች ሁለተኛ አታሰቃየኝም ብላ አሰበች። ትምህርት ቤት የናዩን እናት ርዕሰ መስተዳድሩ ጋር ሄዳ ሊሳን ወደ ሌላ ትምህርት ቤት ማስተላለፍ እንዳለባቸው እናም ልጇን እንዳትበቀላት ፍርሃት እንዳደረባት ገልጻ በተቻላቸው ፍጥነት እንዲያዘዋውሯት ነገረቻቸው። በሙስና የተጨማለቀው አስተዳደርም ምንም እንዳታስቢ ሁሉንም ነገር አስተካክላለሁ አላት። ሊሳ ንግግራቸውን ሰምታ እያለቀሰች ወደ መጸዳጃ ቤት ሮጣ ስትሄድ ከናዩን ጋር ተገናኘች። ነገር ግን ትኩረት ሳሰጣት ሽንት ቤት ገብታ ራሷ ላይ ከመቆለፏ በፊት የምትበቀልበትን ቀን ስትጠባበቅ የነበረችው ናዩን እላያዋ ላይ ውሃ ገለበጠችባት። ሊሳ ልብሷ ሆኖ ቤቷ ሄዳ ወለሉ ላይ ወደቀች። ሶሚም ረዳቻት። ጄኒ በንዴት አይኗ ቀላ። እናም በፍጥነት ለናዩ ደወለችላትና እየመታውሽ የቀረስኩሽ ቪዲዮ እንዲለቀቅ የማትፈልጊ ከሆነ ተራራው ላይ እንገናኝ አለቻት። ናዩን ጉልበተኛዋ ልጅ ተደበደበች የሚለው መረጃ ኢንተርኔት ላይ እንዳይለቀቅ ፈርታ የተባለችው ቦታ ሄደች። ቦታው ላይ እንደደረሰች ጄኒ ጭንቅላቷን በእንጨት መታ ጣለቻት። ራሷን ስታውቅ እጆቿና እግሮቿ ታስረዋል፣ አፏን በፕላስተር ታሽጓል። ጄኒ ፕላስተሩን ካፏ ላይ ለጣ አንድ ሃይላንድ ሙሉ ውሃ እንደተጠጣ አደረገቻት። ከዚያም በአሲድ የተሞላ ሌላ ሃይላንድ ይዛ መጣች። ናዩን እዋክሽ አትግደኝ እያለች በማልቀስ መለመን ጀመረች። ጄኒ ሳቀች፣ እናም አሲዱን ከፊቷ አጠገብ አፈሰሰችው እናም እንደማትገላት ቃል ገባችላት። ናዩን ለመተንፈስ ተቸግራ በንዴት ተንጨርጭራ እያለቀሰች እያለ ጄኒ ፈታቻትና በሕይወት መኖር ከፈለግሽ አም ልጪ አለቻት። ናዩን እየሮጠች እያለ አደናቅፏት ተንከባላ ወደቀች። ከዚያም ጄኒ ለሊሳ ደውላ ጠራቻት። ሊሳም ሄዳ ተመለከተችና ማንም ሰው እንዲጎዳ ስለማትፈልግ ታስራበት የነበረውን ገመድ ፈታችላት። ከጥቂት ቆይታ በኋላ ሶሚ ቦታው ላይ ደረሰች። እናም ያየችውን ነገር ማመን አልቻለችም፣ ደነገጠች። ጄኒንም እንዴት በዚህ ልክ በስሜትሽ ትመሪያለሽ ብላ ከተቆጣቻት በኋላ ወዲያውኑ አምቡላንስ ጠራች። በቀጣዩ ትዕይንት ጄኒ በፖሊሶች ምርመራ እየተደረገባት ነው። ነገር ግን ከተጎጂዋ ጋር ማንም ስላልተመለከታት ተጠርጣሪ ብቻ ነበረች። ሶሚ ቦታው ላይ ደርሳ ኮማንደሩን ለጊዜው እንዲለቃት ነገረችው። ነገር ግን ኮማንደሩ ናዩን እስክትነቃ ድረስ መጠበቅ አለብን አላት። ከዛ ግን ለቀቃት። ውጭ ወተው ሳለ ጄኒ ባደረገችው ነገር እንደማትጸጸትና እድሉን ካገኘች ድጋሚ እንደምታደርገው ነገረቻት። በንግግሯ የተበሳጨችው ሶሚ ጥላት ሄደች። የናዩን እናት የሊሳን ስም እየጠራች የጄኒ ልብስ በሁለት እጇ ይዛ ልትደበድቧት ስትል ታሳለቀችባትና እንደ ልጅሽ ሳቂ እንጂ አለቻት። ኮማንደሩ ወንጀለኛዋ እየተጨጋጨቁ እያለ ሳታስበው ብድሬን ብቻ ነው የመለስኩት፣ ሌላ ያደረግኩት ነገር የለም አለቻት። ኮማንደሩ ወንጀለኛዋ እሷ መሆኗን አወቀ። እናም ሊሳ ብሎ ሲጣራ አንተ የምትፈልጋት ሊሳ እቤት ነች አለችው። ከዚያም ሚስተር ኪም እና የስራ ባልደረቦቹ ወደ እነ ሊሳ ቤት እየሄዱ እያለ ሚስተር ኪም የጄኒ ንግግር ከአይምሮ ሊወጣለት አልቻለም። ከፍተኛ የሆነ ልዩነት ተመልክቶባታል። ሆስፒታል ከነበረችበት ጊዜ ጀምሮ በባህሪዋ ላይ ከፍተኛ የሆነ ለውጥ ተመልክቷል። ትኖራለች የተባለበት ቤት ደረሱ። ነገር ግን ቤቱ ባዶ ነበር። ወዲያውኑ ከሆስፒታል ስልክ ተደወለለትና ናዩን እንደነቃች ተነገረው። ሆስፒታል ሄደው ሲጠይቋት ጥቃት በደረሰባት ጊዜ በቦታው ላይ ሌላ አንድ ሰው እንደነበር ነገረቻቸው። ነገር ግን በአደጋው ቦታ ላይ የነበረችው ጄኒ ብቻ ነበረች። በእርግጥ ጄኒ፣ ሊሳ እና ሶሚ አንድ ሰው ናቸው። እናም ሁልጊዜ ሊሳ ከሁለቱም ጋር ስታወራ የምታወራው ከራሷ ጋር ነበር። መንታት የሚባል ነገርም የላትም። ጥቃት ከደረሰባት በኋላ ብቸኛ ስለነበረች በምናቧ የሚንከባከባትና ስለሷ የሚጨነቅላት ሰው ፈጠረች። ብዙም ሳትቆይ ቅዠቷን ወደ መኖር መጣች። እናም የስብና መታወክ አጋጠማት። ይህ በእንዲህ እንዳለ ሶሚ የምትባል ግን ትክክለኛ ሰው አለች። ሶሚ የፖሊሶቹ አለቃና ሊሳን የረዳች ብቸኛ ሰው ነች። ነገር ግን ሊሳን አግኝታት አታውቅም። ሊሳ ብቸኝነት እንዳይሰማት በምናቧ ከጎኗ እንዳለች የምታስባት እና ከጊዜ ብዛት ወደ ማንነቷ ያስገባቻት ሴት ናት። የስነ ልቦና ሕክምና እንዲደረግላት አደረገ። እናም ትምህርቷን አቋርጣ የአእምሮ ጤናዋ ላይ ማተኮር ጀመረች። ከዚያም ስላሳለፈቻቸው መጥፎ ገጠመኞች በዝርዝር ለስነ ልቦና ባለሙያዋ ነገረቻት። የስነ ልቦና ባለሙያዋም ሶሚ ነበረች። ታዲያ ሊሳ ከጥቂት ጊዜያት በኋላ ዳነች። ትክክለኛዋ ሶሚም ኤርፖርት ወሰደቻት። ሊሳም አዲሱን ሕይወቷን ለመጀመር ወደ ሌላ ሀገር በረረች። ፊልሙ ዚ ላይ ያለቀ ፊልሙ፣ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ፣ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁ እንዳደረሱ። ሀሳብ እና አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። በሌላ ፊልም እስከምንገናኝ ድረስ ቻው ቻው።